ዩኑስ ሰለምቴ ነኝ ነው ያልከው አይደል? ቅድም ማሻላ ማሻላ። እናትና አባትህስ ሰልመዋል? አልሰለሙም። ያሰላም ስንት ዓመት ሆነ ከሰለምክ? አረ አመት አለ ነኝም አላህ ጎበስ። ዩኑስ ቁርአን ትቀራለ? አው እየቀረው ነው። ማሻላ ስንት ጅዝ አድርገል? አይገና ነኝ አዲስ ሰለምቴ ነኝ። ማሻ አላህ አንተ ዳእዋ የምታደርገው ልጅ ነህ አይደል? አደባባይ ላይ አህ ኦ ወላሂ ስራ ገኘ፣ በጣም ደስ ይለኛል። ማሻ አላህ ዩኒስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። ማሻ አላህ ማሻ አላህ ማሻ አላህ። በጣም ጎበዝ ልጅ ጀግና ልጅ ነው። በርታ። ዳእዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሲ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻላህ ዩኖስ ጎበዝ ልጅ ስላገኘ በጣም ደስ ብሎኛል። እኔም ደስ ብሎኛል።

አረ አመት አለ ነኝ ማሻአላህ ማሻአላህ፣ እስካሁን በእጄ ላይ ሰዎች እስልምናን ተቀብለዋል። ስንት ሰዎች ሰልመዋል? በማን? በኔ። አረ አንድ ጊዜ አ አስራ ሰባት የሚሆኑ ቤተሰቦች ሰዎች ወደ አሰላ ወደ አሰላ አገሬ ደግሞ ብዙ ናቸው። ማሻአላህ ማሻአላህ፣ ጠንክር በርታ። ወንድሞች ከጎን ሆናችሁ እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትል ብላ እየሰራ ያለውን ልጅ በጣም ጉብዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲጨብኩ ከእነርሱ ጋር ስትከራከር አፋቸውን ስታሲዛቸው ማሻላ። ጠንክር በርታ። አላህ ምንዳህ ይክፈለህ። እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ። እኔም ደስ ብሎኛል በጣም ግንኙነት አድርጋል። በዚች ጋር ደግሞ አሁን ጥያቄ ነበረኝ። ጥያቄ ደግሞ አንድ ነው፣ እርሱም ደግሞ ይሄ ነው። በብዛት አሁን ከፕሮቴስታንቶች፣ ከኦርቶዶክሶች፣ ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ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

እንዳውም ከገነት የሚያስረቅ ለገሃነም የሚዳርግ የሆነ ኃጢአት ነው። ለምን የሌላ መተከታይ አይሆኑም? ሰላማዊ እስከሆኑ ድረስ ለእነርሱ ሰላማዊ መሆን ግዴታ ነው። ፈሰል አላህ በቁርአን ላይ ሲናገር ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁ። ለእናንተ ቀጥ እስካሉ ድረስ እናንተ ለእነርሱ እነርሱ ቀጥ በሉላቸው አለ።

ነገር ግን ልዋጋ ከበጣ ያናካል መከላከል መከናከል ግድ ይላል። ከራስ እያቸው አለ ያ ነው። በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይህ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ እነ እነ ሎጥ እነ ኖህ እነዚህ እነ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጓ ይባሉም ነበር። መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ህዝቦችስ? በነፋስ በአሉ ንፋስ። የሷሊህ ህዝቦችስ? በመልአክ ድምፅ። ፈርዖንስ? በማዕበል ልክ እንዲሁ ሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ስብሓነው ተዓላ ለሙሴ ኦሪትን ሰጠው፣ ተውራትን ሰጠው፣ ለመሲሁ እንጅል ሰጠው፣ ለነብስ ላ ሰለም ቁርአንን ከዚያ በኋላ ነው ከዚህ በኋላ ደግሞ መቅሰፍትን ተው፣ አላህ ሱብሐነሁ ወተዓላ አማኞችን ምን አላቸው ከራሳችሁ ተከላከሉ የሚል ጅሃድ የሚባል እንደነገገላቸው። ጅሃድ ማለት ትግል ማለት ነው። ያ ማለት ሊታገል የመጣን አካል ከራስ እየተከላከል የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገብቷችኋል? አለ አይደል ይሄ ነው። ዩኑስ የተመለሰልኝ ይመስለኛል፣ በደንብ ተመልሶልኛል ለዚህ ጥያቄ። በጣም አመሰግናለሁ። ወላይ ላላብዬ በጣም ወዳለሁ። መርሐባ ወንድ የኔ ራሱ በጣምበጣምበጣም መወደህ ጠክር በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ይሁንስ